አምስት አስርት ዓመታትን የተሻገረው የኢትዮጵያና የአውሮፓ ህብረት ግንኙነት ሁሉን አቀፍ የጋራ ተጠቃሚነትን መሰረት ያደረገ እና ከአባል አገራቱ ጋርም በሰላምና ደህንነት፣ ሽብርተኝነትን በመከላከል እንዲሁም የአየር ንብረት ለውጥን በመከላከል ረገድ ተቀራርቦ መስራትን ማዕከል ያደረገ ነው። በእነዚህ ዓመታት ኢትዮጵያ የህብረቱ ቁልፍ አጋር ሁና ቀጥላለች። በተመሳሳይ የህብረቱ አባል አገራትም የኢትዮጵያ የቅርብ አጋር ሆነው ቀጥለዋል። በኢትዮጵያ የህብረቱ አምባሳደር የሆኑት አምባሳደር ሶፊ ፍሮሚ መስበርገር ለፋና ሚዲያ ኮርፖሬሽን እንዳሉት ኢትዮጵያ ባለፉት ያሉት 50 ዓመታት የአውሮፓ ህብረት ቁልፍና አስተማማኝ አጋር ሆና ቀጥላለች። ሃምሳ ዓመታት የተሻገረው የአውሮፓ ህብረትና የኢትዮጵያ አጋርነት በተለያየ መልኩ እንደገና አድማሱንም እያሰፋ ቀጥሏል። ግንኙነቱ በተለይም በመጀመሪያ ምዕራፍ አካባቢ በአመዛኙ በልማት ትብብርና በንግድ ላይ ትኩረት ያደረገ ነበር። አሁን ግንኙነታችን ዘርፈ ብዙ ሆኗል። በተለያዩ ደረጃዎች በጋራ እየሰራን እንገኛለን። የህዝብ ለህዝብ ግንኙነትን ለማጠናከር የምንሳተፍባቸው ዘርፎችም በርካታ ናቸው። ስለዚህ እኔ እንደማስበው ግንኙነታችን በጣም የተጠናከረ ነው። ይህን የረጅም ጊዜ ወዳጅነት ወደ ላቀ ምዕራፍ ለማሸጋገር የሚያስችሉ በርካታ የትብብር ማዕቀፎች ተግባራዊ መደረጋቸውን ነው አምባሳደር ሶፊ ያነሱት። አምባሳደሯ በአሁኑ ጊዜ 21 የአውሮፓ ህብረት አባል ሀገራት በመዲና ውስጥ እንደሚገኙ ጠቁመው ትብብራቸውን ለማጠናከር እና በቀጣይም በጋራ ለመስራት ያላቸውን ቁርጠኝነት አንስተዋል። ህብረቱ የፕሪቶሪያውን ስምምነት እየተከታተለ ከኢትዮጵያ መንግስት ጋር በቅርበት እየሰራ እንደሚገኝም በዚሁ ጊዜ ተናግረዋል። የፕሪቶሪያ ስምምነትን በአግባቡ መጠቀም እጅግ በጣም አስፈላጊ ነው። ሙሉ በሙሉ ተግባራዊ ይደረጋል የሚል ሙሉ ተስፋ አለን። ያየናቸው የእስካሁኑ ተግባራት ይህንኑ የሚያመላክቱ ናቸው። ስምምነቱ ከተፈረመ በኋላ ትጥቅ የማስፈታትና መልሶ የማቋቋም ሂደቶች በስፋት እየተከናወኑ ነው። ስምምነቱ በእርግጠኝነት ተግባራዊ ሆኖ ማየት የምንፈልገው እና ሙሉ በሙሉ የምንደግፈው ነው። አምባሳደሯ እንዳሉት ኢትዮጵያ በምስራቅ አፍሪካ ሰላምና መረጋጋት እንዲሰፍን ትልቅ አስተዋጽኦ እያደረገች ነው። ህብረቱም በኢትዮጵያና ሶማሊያ መካከል በአንካራ የተደረሰውን ስምምነት ያደንቃልም ብለዋል። አሁን ላይ የኢትዮጵያና ሶማሊያ ግንኙነት ወደ ትክክለኛው መንገድ እየተመለሰ ይገኛል። ጠቅላይ ሚኒስትር አብይ አህመድ ወደ ሞቃዲሾ ሄዶ ነበር። በተመሳሳይ የሶማሊያው ፕሬዝዳንትም ከዚህ ቀደም እዚህ ነበሩ። ኢትዮጵያ ለሶማሊያ የጦር ኃይል ከሚያዋጡ ሀገሮች መካከል ናት። አልሸባብን በመዋጋት ረገድ ለዓመታት ሳታቋርጥ ድጋፏን ቀጥላለች። ይህ የአንካራ ስምምነት ኢትዮጵያ የባህር በር መዳረሻ ለማግኘት የምታደርገውን ጥረት ያግዛል ብዬ አስባለሁ። ከኢትዮጵያ በኩል የቀረበው ይህ ህጋዊ ጥያቄ አሁን በተጀመረው ሰላማዊ ንግግርና ውይይት መልስ ያገኛል ብዬ አስባለሁ። ይህ የአንካራ የስምምነት ማዕቀፍ በቀጣናው ዘላቂ ሰላምና መረጋጋትን የሚያመጣ ብሎም ለኢትዮጵያ ህገ የባህር በር ጥያቄ የተሻለ ውጤት ይዞ የሚመጣ እርምጃ መሆኑን አምባሳደር ሶፊ ለፋና ተናግረዋል። የኢትዮጵያን ፈጣን የኢኮኖሚ እድገት የህዝብ ብዛትና የቆዳ ስፋት ከግምት ውስጥ በማስገባት እንዲሁም እንደ አንድ ወደብ አልባ ሀገር በድርድርና በንግግር እድገቷን ታስቀጥል ዘንድ የባህር በር ማግኘቷ እጅግ በጣም አስፈላጊ እንደሆነ አምናለሁ በርግጥ ጅቡቲ አለች። ነገር ግን የተለያዩ አማራጮችን ማየቱ ለሀገሪቱ ትልቅ ትርጉም ያለው ይመስለኛል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮሚ መስበርገር የህብረቱ አባል ሀገራት ከኢትዮጵያ ጋር በበርካታ ዘርፎች ተቀራርበው በመስራት ላይ መሆናቸውን ገልጸዋል።